ሶስት ተጫዋቾች የጨዋታ ቅጣት ተላለፈባቸው። የአዳማ ከተማ ተጫዋቾች ያላቸው መንበሩና ዳንኤል ደምሴ እንዲሁም የኢትዮጵያ ቡና ዋሳው ጆፍሪ በአምስት ጨዋታ ላይ ቢጫ ካርድ በመመልከታቸው ለፈጸሙት ጥፋት በኢትዮጵያ እግር ኳስ ፌዴሬሽን ዲስፕሊን መማሪያ ክፍል ሁለት ምዕራፍ ሁለት አንቀጽ 35 መመሰረት አንድ ጨዋታ እንዲታገዱና ተጨማሪ የገንዘብ ቅጣት ብር 1500 እንዲከፍሉ የውድድርና አመራር ስነ ስርዓት ኮሚቴ ወስኗል። የኢትዮጵያ ፕሪምየር ሊግ ውድድርና ስነ ስርዓት ኮሚቴ ከዳኞችና ከግጥሚያ ታዛቢዎች እና ከሌሎች የቀረቡለትን ሪፖርቶች መርምሮ በሶስት ተጫዋቾች ላይ የዲስፕሊን ውሳኔዎችን ወስኗል። በሳምንቱ በዘጠኝ ጨዋታዎች በተለያዩ አስራ ዘጠኝ ተጫዋቾች አስራ ዘጠኝ ጎሎች ከመረብ ሲያርፉ ሰላሳ ሁለት ቢጫ ካርዶች በዳኞች ሲመዘዙ፣ በዚህኛው ሳምንት ምንም ቀይ ካርድ አልተመዘዘም። በዚህኛው ሳምንት የባህር ዳር ከተማው ወጣት አጥቂ ወንዶሰን በለጠው ወላይታ ዲቻ ላይ ሶስት ጎሎችን አስቆጥሮ ሶስታ ሲሰራ በውድድር አመቱ ሁለት ሶስታ የሰራ የመጀመሪያው ተጫዋች ሆኗል። የኢትዮጵያ ፕሪሚየር ሊግን ቀድሞ ሻምፒዮን መሆኑን ያረጋገጠው ኢትዮጵያ መድን በስልሳ ሰባት ነጥብ ሲመራ ኢትዮጵያ ቡና በ በሀምሳ ስድስት ነጥቦች ሲከተል ባህር ዳር ከተማ በ51 ሀዋሳ ከተማ በ47 ነጥብ ሶስተኛና አራተኛ ደረጃ ላይ ሲቀመጡ ወልዋሎ አዲግራሽ ዩኒቨርሲቲና ስውድ ሽረ ቀድሞ መውረዳቸው ሲረጋገጥ በቀለ ሰብአንድርታና አዳማ ከተማ በወራጅ ቀጠና ላይ የሚገኙ ቡድኖች ናቸው። ኮከብ ግባግቢነቱን የሀዋሳ ከተማው አሊ ሱሊማን በ19 ግቦች ሲመራ የአርባ ምንጭ ከተማው አህመድ ሆሴን በ13 ይከተላል። የኢትዮጵያ ፕሪምየር ሊግ ነገ በ ሰላሳ አምስተኛ ሳምንት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ እና በወንጂ ሁለገብ ሜዳ ዳግም ወደ ውድድር የሚመለስ ሲሆን ላለመውረድ የሚደረገው ትንቅንቅ ትኩረትን ይስባል።